የመጀመሪያውን ጌም አሸንፈናል። ሁለተኛውን እንቀጥላለን። ከዛ አሁን ካሸነፍናት እናሰጠፋለን። ተቀበይ ተቀበላለን። ችግር የለውም። ግን ብዙ አትጎረ ደግሞ እኔ ሌላው ደግሞ እንደማይቻል በኋላ እኔ ከጌም

ጋይስ፣ አሁንም ሁለተኛውንም እናሸንፋት እና እናስወጣለን። ሁለተኛውንም አሸነፋት እና እናስወጣለን። ማን ነው? ማን ነው? ማን ነው? ማን ጋይስ በሁለተኛው መሸነፍ ሶስተኛ ዕድል መፍጠት የለብንም ምንም አላውራም እናንተ ግን ስራችሁ ሰርታችሁ አሳዩ እግዚአብሔርን እኔ ምንም አላውራም አልጎርርም ብዙ ጊዜ ሰርቶ ማሳየት በተግባር ማሳየት አውቅበታለው እንደዛ አይነት ነገር ይመቸኛል ታውቃላችሁ አካባቢ ያደረጋችሁ ውችን አሸንፈን ማለት ነው። አንዱ ሶስተኛ ዕድል ከሰጠናት አይሆንም እስከ ሁለት ነው። እኛ ብዙ ጊዜ ምን ደብል ነው አሁን ደብል ነው ደብል ነው ነገር

ሁለቱ ሰዎች እየሄዳችሁ ነው። በመዳሃን ያለ ጋይስ፣ ምን ጌም ኦቨር ምንም ልናግዝሽ አንችልም፣ ምንም ልንረዳሽ አንችልም። እግዚአብሔር እሩን ማለት ነው። እና ሰው ወጥቶ ድምጽ ረበሸ ብለው ከልብ ከልብ ማለት ነው። ከልብ ኑሩ አሁን መቼ ነው አልቀበልም አ አልቀበልም አትይም እኔ ወይኔ በነገር ላይ እኔ አላለቅስም ብያለሁ እኮ ወንድሜ ምንም አደረጋቸው እንደም እኮ የብሬን ነው የት ነበራችሁ? የቅድሞች ሰዎች የት ጠፋችሁ? ብቻዬን ሰሆነውት አትመጡ ነበር አሁን ምንም እግዚአብሔር ትችላለህ፣ ማንም አይችላል። የእኔ ፋሚሊዎች ማንም

የማልቀስ ነው። በጣም እንዳለቅስ እየፈለክ ነው መሰለኝ። እኔ ደግሞ እንደዚህ ነገር ታሸነፍኝ። ግን አይዝ ይሄም ያልፋል። ሌላ ነገር አላሸነፍከኝም። ታውቀኛለህ፣ ለጠንቅቀ። አይ፣ እሺ፣ ለምን ሶስተኛው እንድንጫወት አታደርግም? ከፈለክ ምንም እኮ ይመጣል። ምንም ይምጣ እንጫወት